ሰላም ሰላም ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንኳን ወደ ሰላም ዩትዩብ ቻናል በሰላም መጣችሁ። ይህ ቻናል እናንተን ያዝናናሉ ያስተምራሉ ና ያልኳቸውን ቁም ነገር አዘል የሆኑ ቪዲዮዎችን ይዤ ወደ እናንተ የምቀርብበት ነው። በዛሬው ዕለትም ወደ እናንተ የማደርሰው አንድ ቪዲዮ አለኝና በዛሬው ቪዲዮ ወደ እናንተ ይዤ የመጣሁት የአንድን አባት ታሪክ ነው እና አንድ በእድሜ ገፋ ያሉ አባት ነበሩና እና እኚህ አባት ለሰው በጣም ክብር ያላቸው ወጣቶችን ባገኙበት ቦታ ሁሉ የሚመክሩ ትልቅ አዛውንት ናቸው። እና እኛ አባት የሚኖሩት አንድ ቦታ ላይ አይደለም። በየቦታው እየተዘዋወሩ ነው እና የሚኖሩት። በሄዱበት ቦታ ሁሉ ግን ወጣቶችን እየሰበሰቡ ይመክራሉ፣ ህዝቡን እየሰበሰቡ ያስተምራሉ። በጣም ቀን የሆኑ አባት ናቸው እና ሁልጊዜ በንግግራቸው መጨረሻ ላይ ምን ይላሉ? ክፉም ለራሱ ደግም ለራሱ የሚል መልእክት ሁሌ ንግግራቸው መጨረሻ ላይ ያስቀምጣሉ እና በዚህ ንግግራቸው የተነሳም የሄዱበት አካባቢ የሚያገኟቸው ሰዎች ሁሉ ስማቸውን ክፉ ለራሱ ክፉም ለራሱ ደግም ለራሱ እያሉ ይጠሯቸዋል እና ነገር ግን አሁን ባሉበት አካባቢ ይሄ ንግግራቸው ሁልጊዜ የሚከነክናት አንዲት ሴት ነበረች እና ይቺ ሴት ሁልጊዜ ይህንን ንግግር በሚናገሩበት ጊዜ በጣም ትበሳጫለች፣ በጣም ትናደዳለች። እና ሁልጊዜ ይህንን ንግግር የሚናገሩት እኔን ለመንካት ነው እያለች ትከነከናለች፣ ትተለሰላለች ማለት ነው። እና በአንድ ቀን ቤቷ ላይ የሆነ ፕሮግራም ነበር። እና ፕሮግራም አዘጋጅታ የዛ አካባቢ የሚኖሩትን ሰዎች ሁሉ ጠርታ በጣም ሰፊ ድግስ ነው ያዘጋጀችው። በጣም ብዙ ምግብ አዘጋጅታለች። የሚጠጣ ነገሮች ምናምን አዘጋጅታለች። እና ከዚህ ከተጠሩት ሕዝቦች መካከል ደግሞ እኚህ አባትም ይገኙበታል። ከዛ ምግብ አቀረበች፣ የሚጠጣ ነገር ሁሉ አቀረበች። እና ሁሉም በሉ ጠጡ። እና ሁሉም በልተው ከጨረሱ በኋላ እኚህ አባት እንደ ልማዳቸው ሊያስተምሩ በህዝቡ መካከል ይቆማሉ ማለት ነው። ከዛ ንግግራቸውን ቀጠሉ፣ መከሩ፣ ወጣቱን መከሩ፣ ህዝቡን አስተማሩ። ከዛ ከጨረሱ በኋላ መጨረሻ ንግግራቸው ላይ ምን ይላሉ? አሁንም ያቺ የማተረሳ ቃላቸው ክፉም ለራሱ ደግም ለራሱ የሚለውን ቃል ይናገራሉ ማለት ነው። እና አሁንም እቺ ሴት ከዚህ በፊት የሰማቸው አንሶ ጭራሽ ቤቴ ድረስም እየመጡ ሊሰድቡኝ ይፈልጋሉ ዛሬ ደግሞ ዛሬማ ማሰራላቸው ያሉ አልተዋቸውም ትልና አንድ ነገር ታስባለች። እና ይች ሴት ያሰበችው ምንድነው? እኚህ አባት አሁን መሄጃቸው ደርሷል። ወደ አካባቢ ወደ ሌላ አካባቢ ደግሞ ሊሄዱ ነው። እና ከዛ በቃ አሁን ልጆቼ፣ በላው፣ ጠጣው፣ ተባረኩ፣ አመሰግናለሁ ብሎ ህዝቡንም መረቀ እሷንም መረቀ። ከዛ በኋላ አሁን ግን መሄጃ ስለደረሰ ሳይመሽብኝ በጊዜ ልሄድ ብለው ይነሳሉ ማለት ነው። እና በዚህ ሰዓት ሴትየምታደረጋለች ወደ ውስጥ ገባና ለእኛ አባት ምግብ ትቋጥራለች። የሚጠጣ ነገርም በቃ አድርጋ ታዘጋጃለች ማለት ነው። ከዛ ይህንን ምግብ ስታዘጋጅ ምን ታደረጋለች? ምግቡም ላይ የሚጠጣ ነገሩም ላይ መድኃኒት አድርጋ ይዛ ትመጣለች ማለት ነው። ከዛ በቃ ልዩ ልጆች ምናምን ብለው እኚህ አባት ሲነሱ፣ ይች ሴት ምን ታደረጋለች? አባት ይሄንን ምግብ ለመንገድ ሰንቂ ሆ ስለሚሆናችሁ ይዛችሁ ትሄዱ። እረ ልጅ ጠግብ ያለው ተባረኪ በቃኝ በልቻለው ምናምን በቃ ያሉትን እንግዶችን አስተናጋጅ ምናምን ይሏታል። እና እረ አባት ይሄንንማ ለእርስዎ ነው ያዘጋጀሁት ረጅም መንገድ ስለሆነ የምትሄዱት ይሄንን ምግብማ ይዛችሁ መሄድ አለባችሁ ብላ በግድ ስትላቸው እሺ በቃ ልጄ ብለው መርቀው ያንን የቋጠረችውን ስንቅ ተቀብለው ጉዟቸውን ይቀጥላሉ ማለት ነው። ከዛ ጉዞ ላይ ያሉ አባት ከርቀት ሁለት ልጆች ሲመጡ ይመለከታሉ ማለት ነው። እነዛ ከርቀት የሚያቸው ሁለት ልጆች የሴትዮዋ ልጆች ናቸው። የዚህ ምግብ የቋጠረችው ሴትዮ ልጆች ናቸው ማለት ነው። ከዛ እነሱም እየቀረቡ እየቀረቡ ሲመጡ ቀርበው ሳያቸው እንዴ ክፉም ለራሱ ክፉም ለራሱ ሆኖት እንዴ ምናምን ብለው ልጆቹ፣ አዎ ልጆች ደህና ናችሁ ምናምን ብለው ሰላም ይሏቸው እና ከዛ በኋላ ከየት ትመጣላችሁ ምናምን ሲሏቸው እንዲህ እንዲህ ውትድርና ሄደን ነበረ እና አሁን ጨርሰን ወደ እናታችን ቤት እየተመለስን ነው ብለው ለእኛ አባት ይነግሯቸዋል። ከዛ በኋላ ግን እኒህ ልጆች በጣም ደክሟቸዋል፣ በጣም እርቧቸዋል። ከዛ ለእኛ አባት ይነግሯቸዋል ማለት ነው። እና በቃ በእዛ ግዳጅ ላይ ነበርን፣ ምግብም አላገኘንም፣ ውሃም አላገኘንም እና በጣም ስለራበን በጣም ስለጠሟን አሁኑ አሁን ቶሎ ወደ እናታችን እንሄዳለን ምናምን ብለው ለእኛ አባት ይነግሯቸዋል። ልጆች፣ እኔ እኮ ከደቦ እናታችሁ ቤት በልች ያለው ጠጥች ያለው አጥግባኛለች፣ ግን አልፎ ተርፎም ይኸው ለመንገድ ብላ ሰንቅ ቋጥራልኛለች። ስለዚህ እኔ ከአሁን በኋላ ጠግብ ያለሁና ይሄ ምግብ ስለማልበላ እናንተ ብሉት ብለው ለልጆች ይጣቸዋል። ረ አባ የሆነም እርሶ ሩቅ መንገድ ነው የሚሄዱት እና መንገድ ላይ ሊመሽቦት ሊያድሩ የሚችላሉ እና ምግቡን እርሶ ይዘውት ይሄዱ ናምን ይላሉ። ረ ልጆች እኔ በልቻለሁ ደግሞ እናታቸው አጥግባኛለች እና እናንተ ብሉት ናምን ብለው እኚህ አባት ይሰጧቸዋል ማለት ነው። ግን እኚህ አባት ምንም የሚያውቁት ነገር የለም ይሄ ምግብ ንጹ ይሁን አይሁን ምንም የሚያውቁት ነገር የለም። እና ከዛ የሚበላውንም የሚጠጣውንም ነገር ለነኝ ልጆች ይሰጣሉ ማለት ነው። ከዛ እነኚህ ልጆች በጣም ደስ ብሏቸው እኝን አባታቸውን አመስግነው ምግቡን በሉ፣ መጠጡንም ጠጡ። ከዛ በኋላ በቃ አባታችን በጣም እናመሰግናለን፣ አሁን በርትተናል። ስለዚህ አሁን ጉዞአችንን እንቀጥል ብለው ለኛ አባት ይሏቸዋል ማለት ነው። አዎ ልጆች እኔም የሚሄድበት መንገድ ሩቅ ስለሆነ እኔም ልሄድ፣ እናንቱም በሰላም ወደ እናታችሁ ግቡ ብሎ ተሰነባብተው እኝም አባት መንገዳቸውን ይቀጥላሉ። ልጆቹም ወደ እናታቸው ይቀጥላሉ ማለት ነው። ከዛ በኋላ ከርቀት የአካባቢ ሰዎች ልጆችሽ መጡ ነው ብለው ያው ድግስ ነው ግርግር ነው እና ከርቀት አይተዋቸው በቃ በጣም ደስ ብሏቸው ምናምን ያዛ ላይ ድግሱ ላይ የተገኘው ሰው ሁሉ ምናምን በቃ በደስታ መጨፈር ጀመረ። ልጆችሽ መጡ፣ በሰላም ግዳጃቸውን ጨርሰው መጡ ምናምን ብለው መጨፈር ምናምን ጀመሩ። በቃ ደስታ ሆነ ማለት ነው። ምክንያቱም ከስንት ዓመት በኋላ ነው ልጆቹ ወደ ቤታቸው የተመለሱት። ደስታ ላይ ያሉ ግን መሀል ላይ ምን ይፈጠራል? እነዚህ ልጆች ድንገት ተዝለፍልፈው ይወድቃሉ። ከዛ ድንገት የሆነ የሆነባቸውና ሕዝቡ ተደነጋገጠ። ምንድን ነው ምን ተፈጥሮ ነው ግራ ገባቸው። እናትም ግራ ገባት። ምንድን ነው ምንድን ነው የሆነው? ልጆች የምንሆናችሁ ነው? ኧረ ምንም አልሆነ። ምን በልታችኋል? ከዛ መንገድ ላይ ክፉም ለራሱ አግኝተው ምግብ ሰጥተውናል፣ የሚጠጣም ነገር ሰጥተውናል። እሱም በልተናል እንጂ ሌላ ምንም ነገር አልቀመስንም ምናምን ያለ። ከዛ እናትየ ያደረገችውን ስለምታውቅ ደነገጠች፣ ማለት ነው። ከዛ በቃ እንደማይድኑ ታውቃለች፣ ያው መድኒቱ የሚገደል ስለሆነ ሄዱና፣ ሳጥን አምጡልኝ እነዚህ ልጆች አይድኑም። ሁሉም ነገር የኔ ስራ ነው የኔ ጥፋት ነው ብለው ልጆቿን ይቺ ሴት በእጆቿ ቀበረች ማለት ነው። ስለዚህ አካባቢው ሰውም በቃ ምንድን የሆነው ምናምን ብለው እንትን ሲላል በቃ በየን ተናገረች። ያደረገችው በዚህ በዚህ ምክንያት ይህንን ነገር አድርጌያለሁ ምናምን ብላ ተናገረች። ስለዚህ አንዳንዴ የምንሰራቸው ስራዎች፣ አሁን ከዚህ ቪዲዮ የምናገኘው ቁም ነገር፣ የምናደርጋቸው ነገሮች ጥሩ ነገር ከሰራን ያ የምንሰራው ጥሩ ነገር ነገር መልሶ ይከፍለናል። መጥፎም ነገር ከሰራን ያው ለጊዜው የሚሳካ ይመስላል። ጥሩ ያው መጥፎ ነገር ያው ክፉ ነገር ሲሰራ ክፋት በነገራችን ላይ ያዳክማል እንጂ አያሸንፍም። ክፉ ሰው ማን ጊዜም ያዳክማል፣ ጉልበት ይጨርሳል። ግን መጨረሻ ላይ አሸናፊው ደግነት ነው ማለት ነው። ስለዚህ ዛሬ የምንሰራቸው ነገሮች ነገሮች ለነጋችን ስንቅ ናቸውና የምንሰራቸውን ነገሮች በጥንቃቄ እናድርግ እላቸዋለሁ። ስለተከታተላችሁኝ አመሰግናለሁ። እስከ ቪዲዮ መጨረሻ ድረስ ተማሯችሁ ስለነበራችሁ በጣም አመሰግናለሁ። ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ይሆኑ ላለው እና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት፣ ሼር እያደረጋችሁም ለሌሎች ማዳረሳችሁን እንዳትረሱ። አመሰግናለሁ።